ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ደና ናችሁ ወይ? እኔ እግዚአብሔር መስገን ሰላም ነኝ። ለማታቆኝ አልማዝ እባላለሁ። ካልማስ ዩብ አልማስ ዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ማለት ነው። በቲክቶክም ሆነ እንግዲህ በዞቻችን እየተናወል ደሞ በደንኪቲው ማለት ነው። እናቱ ስደት ሄዳበት ያው አስር አመት ሙሉ በጣም ያዘነ ያለቀሰ፣ የናቱ በእናቱ ናፍቆት የተንገበገበ ወጣት አለ። የሱንና የእናቱን እናቱ ወደ አገር ገብታለች፣ ተገናኝተዋል ማለት ነው። ለሸቱ በጣም ቃላት የለኝም። እስኪ ቪዲዮውን ይዤላችሁ መጥቻለሁ፣ አብረን እንየው በቀኑ በስላሴ ጋር ማለት ነው። ማንም ሰው ሱስን አይነቅ አረተው አራት የማውቃቸው ጓደኞች አሉ። ክርስቲያኖች ሱስን አንጠቀምም፣ ስራችንን ግን እንሰራለን። ለምን ስላሴ አጠገብ ስለሆነ ቢያንስ አንድ ግርግዳ ነው የሚለየን አንድ ቤት የሚለየን እዛም የኔብቴዎችን ቢረዳ እኛ ጋር መቶም ይረዳል፣ እኛንም አያልፍ። በስላሴ አይደል ታዲያ የምንኖረው ስላሴ አጠገባችን ሆኖ አንድ ነገር ተነክተን አናውቅም፣ አንድ ነገር ሆነን አናውቅም። ከዛ በቃ ነገ ሄድኩና ትንሽ ስላደጉ እናቴን ሳላት አስር አስር ዓመት አስር ዓመት ማለት ቀላል አይደለም። እናቴን ሳላት አስር ዓመት ከበደኝ። እንደዛ ስትላት መጣች አልመጣችም። ልጆቼን ለቆሻሻ ለጣልኮች እንጂ ምንም ነገር ያደረግኩን ነገር የለም እኔ ነኝ ጥፋተኛ። በድያቸዋለሁ፣ ማሳዘኛቸዋለሁ እናትነት ይሽ ንታለ አሁን ያለውን ሁኔታ ላሳይሽ። እኔማ አንድ ሰርፕራይዝ ላሳይሽ እኮ ነበር ብትረጋጊልኝ። እሺ፣ እረጋጋለች። ውድ ቤተሰቦቼ እንዳያችሁት ነው ከቪዲዮ ማለት ነው፣ እናቱም ለልጁ ያላት ፍቅር ገንዘብ ማጣት፣ ድህነት እንጂ በስደት ላይ ሆና እሷም ከስራዋ በላይ በጣም ትጨነቅ እንደነበር ታስብ እንደነበር ምንም መፍትሄ እንደሌላት ግራ ገብቷት ልጇን አሳልፋ ለእመቤቴ እመቤቴ አንቺ ታውቂያለሽ፣ እኔ አቅም የለኝም እናቴ፣ እመቤቴ አንቺ ታውቂያለሽ እያለ ሁሌ እንደምትጸልይ ተናግራለች ማለት ነው። እውነት ነው፣ የስደተኛ ስንቃችንም እመቤቴ ናት። ለሁሉም ለመናው ቅርባችን መቤቴ ናትና አታሳፍረንም፣ በብዙዎቻችን እንመሰክራለን። እና ልጁም ይጸልይ እንደነበረ እናቱን አንድ ቀን እንደሚያገኛት ተስፋ እንዳለውም ረዘመብኛል እንጂ አስር አመት በርግጥ እውነቱን ነው አንድ አመት በጣም ይከብዳል። በጣም ማለት ነው ሆን ብሎ ላሰበሰው ቀኑ መሽ ቀኑንም ምሽቱንም ሲያስበው አንድ ሰው አመትም ከባድ ነው። እንኳን አስር አመት ና ይህ ወጣት ሳይሆነው በልጅነት በአስራ ሶስት አመቱ ነው በአስራ አራት ይቅርታ ብቻ በአስራ ሶስት ወይም በአስራ አራት አመቱ ነው ትታው የሄደች ና በጣም እንዳዘነ እንደተከዘ በእናቱ ማጣት ምክንያት አባቱ እንደማይረደው ና ጎዳና እንደወጣ አልባሌ ሱሶችም ጫት፣ ሲጋራ ይቅም ያጨስ እንደነበረ ብዙ ስራዎችን ሰርቶ እንዳልተሳካለት እዛም በተጨማሪ ደግሞ የእናቱን ናፍቆት እስቲል እንዴት እንዳንገበገበውና እምባው እንደ ውሃ እንደ ጎርፍ ይወርድ እንደነበር። እኔ እመቤቴን እንዴት እንዳለቀስኩ ጠይቁኝ እግዚአብሔርን። እሱ ሲያለቅስ ምን ትዝ እንዳለኝ ታውቃላችሁ? ልጄ እመቤቴን በጣም ነው ያለቀስኩት። ራሴን አሞኝ ያደረ ራሱና በጣም ከባድ ነው የምላችሁ፣ በጣም ከባድ ነው። ብር ብቻ ለልጆቻችን ዋጋ የለውም፣ እንኳን ጠቅሞ አይጠቅም። እና ፍቅር ነው የሚሻል ለልጆቻችን በሳት እንመለስ ሰርተን

እናቴን የማየት ህልም ነው የነበረኝ። እናቴን ማየት ማለት አሁንም ድረስ በጣም ትልቅ ነገር ነው እናቴን ማግኘት

የኔና ያንችን ብቻ ነው ማየት የምፈልገው። ናፍቆት ባዛላቸው